እና በዚህ ሰዓት እንግዲህ ተምቾና ፖሊሶቹ ሄደው ሀና ቤት ከሀና ፖርሳውን ተቀብለው ፈተው ሲያውት በጣም ብዙ ወርቅ ነበር ማለት ነው ያለው። ተምቾም እንግዲህ ይህን ነገር ሲመለከት በጣም ይደነግጣል። እኔ እኮ ውስጡ ምን እንዳለ ለራሱ ምንም ማውቀው ነገር የለም፣ ብቻ እኔ እርግብን ስለመወዳት የእሷ ስለሆነና ማስታወሻ እንዲሆን ብቻ ነበር ቦርሳውን ያስኩት በማለት ያለውን ነገር ለፖሊሶቹ ተናገረ ማለት ነው። በዚህም አጋጣሚ እንግዲህ ተምቾና አሴርም ደግሞ ወይዘሮ ባዩት ላይ ይመሰክሩባታል። በጣም ብዙ ወንጀሎችን እንደሰራች የሰው ሕይወትም እንዳጠፋችን ነው። እርግብንም ደግሞ ምንም በማታውቀው ነገር ይህን ሁሉ ነገር እንድትሰራ ያደረገቻት፣ እንደዚሁም ወይዘሮ ሜላትን መታ እርግብናት በማለት መረጃ በማጥፋት ብዙ ወንጀሎችን እንደሰራች ይመሰክሩባታል። በዚህም ደግሞ እርግብ ነፃ ሆና ወይዘሮ ባዩሽ ደግሞ እንድትታሰር ይፈረድባታል ማለት ነው። እንግዲህ ይህ ሁሉ ነገር የሆነው በተምቾ እና በአሴር ምክንያት ነው። ወይዘሮ ሜላትም ደግሞ ሀና ወስደ ወርቁን ትሰጣታለች ማለት ነው። እንግዲህ ሀና ከየት እንዳመጣችው ሜላት ስትጠይቃት ሁሉንም ነገር ካስረዳቻት በኋላ ወይዘሮ ባዩሽም ደግሞ የእጇን እንዳገኘች ለሜላት ሁሉንም ነገር ትነግራታለች ማለት ነው። እንግዲህ በዚህ አጋጣሚ እርግብ ወይዘሮ ሜላትን ይቅርታ ትጠይቃትና እሷ ምንም አይነት ነገር እንዳላጠፋች ምንም የምታውቀው ነገር እንደሌለ እና ሁሉንም ነገር የምታደርገው በእሷ ትዕዛዝ እንደሆነ በዚህም ደግሞ እንደምታስፈራራት ጭምር እየተናገረች ወይዘሮ ሜላትን ይቅርታ ትጠይቃታለች ማለት ነው። ሀና ብዙ ጊዜ እንግዲህ ስለ እርግብ እርግብ በጣም ጥሩ ልጅ እንደሆነች እና ምንም አይነት ግፋት እንደሌላት ሰው የምትጎዳ ልጅ እንዳልሆነች በተደጋጋሚ ስትናገር ነበር። በዚህም ደግሞ ሀና እናቷ ይቅርታ እንድታደርግላት ጠየቀቻት ማለት ነው። ወይዘሮ ሚራትም እርግብን ይቅርታ አደረገችላት። ወይዘሮ ባዩሽ የመጨረሻ እጣ ፈንታዋ እስር ቤት ይሆናል ማለት ነው። በሌላ በኩል ስንመጣ ደግሞ እንግዲህ ተምቾ ሀናና እዝራ በአንድ ላይ ከትምህርት ቤት ሲመለሱ እጅ ለእጅ ተያይዘው እንግዲህ አሴር ደግሞ ሀናን እየጠበቃት ነበር ማለት ነው። በዚህ ሰዓት ከእዝራ ጋር ሀናን ይመለከታል ማለት ነው። እንግዲህ አሴር ሀናን ከእዝራ ጋር ሲያት በጣም ይናደድና ይበሳጫል ማለት ነው። እንግዲህ አሴር ሀናን እየወዳታል ነገር ግን እንደሚወዳት እና እንደሚያፈቅራት ነግሯት አያውቅም። ሀናም ደግሞ በእህትነት እንደሚወዳት ነው የምታውቀው። እንግዲህ አሴር በሀና ድርድር አያውቅም። ይሄን ሁሉ ነገር ሲያደርግ የነበረው ከተምቾም ጋር ብዙ ጊዜ ሲጣሉ ሲጨቃጨቁ የነበረው በሀና ጉዳይ ነው እና አሴርም ከእዝራ ጋር ሀናን ሲያያት በጣም ተናዷል። እንግዲህ አሴር በቀጣይ እዝራን ምን ያደርገው ይሆን? እንግዲህ ሀና አናውቅም። በሌላ በኩል ደግሞ አቶ ኖላዊ ሀናን ቤት ውስጥ እያገኟት ስላልሆነ በጣም እየናፈቀቻቸው ነው። እንግዲህ አቶ ኖላዊ ቤት ውስጥ ሲገቡ ሲወጡ፣ ሀና የለችም ቤት ለብቻቸው ስለሆኑ ሀና በጣም ትናፈቃቸዋለች። በዛ ላይ ደግሞ ሀና ውሎዋም አዳሯም እነ ወይዘሮ ሜላት ቤት ሆኗል። አባቷን ቸክ እንኳን አታደርጋቸውም። አንዳንድ ጊዜ ሄዳ ምግብ አብስላ ከመምጣት ውጭ ምንም ነገር አታደርግላቸውም። አቶ ኖላዊ በዚህ በጣም ልባቸው ተሰብሯል። በቃ የሰው ልጅ የሰው ነው ማለት ነው። ሀና በአፏኔን በጣም እንደምትወደኝና ጥላኝ እንደማትሄድ ትናገራለች። ነገር ግን ደግሞ አሁን ውሏም ማዳሯም እነሱ ጋር ሆኗል፣ እኔን ተነጭራሹም ረስታኛለች እያሉ አቶ ኖላዊ ባዘነ ልቦናቸው እንደዚህ ይላሉ። ነገር ግን አሲር ደግሞ ከስራቸው አይጠፋም። አሲር ሁልጊዜም ከአቶ ኖላዊ ጋር ነው። ይሄ ነገር ደግሞ ለአቶ ኖላዊ በጣም ጠቅሟቸዋል። ምክንያቱም አሲር አሁን ላይ ባይኖር አቶ ኖላዊ ምን ይሆኑ ነበር የሚለውን የሚያውቅ የለም። እነሱም ይሄንን ነገር ስለተረዱ አምላካቸውን ያመሰግናሉ። ሀና ጥላይ ብትሄድም ብትረሳኝም ነገር ግን ደግሞ ፈጣሪ አንተን ጥሎልኛል በማለት ካህና ናፍቆት በአሴር አብሮነት ይጽናናሉ። ተምቾና አሴርም አቶ ኖላዊ ይህን ነገር በማድረጋቸውና ወይዘሮ ባዩሽ የእጇን በማግኘቷ እንደዚሁም ደግሞ የወይዘሮ ሜላት ወርቅ በመመለሱ አቶ ኖላዊ በጣም ደስ ብሏቸዋል። አቶ ኖላዊም በዚህ ተምቾንና አሴርን ይመርቋቸዋል ያንን ሁሉ ወርቅ ይዞ አንድ ቀን እንኳን ቦርሰውን ፈቶ ባለማየቱ በተምቾ በጣም እየተገረሙና አሁን በደንብ እንደ ተለወጡ እርግጠኛ ይሆናሉ። ማለትም ተምቾና አሴር ከበፊት ማንነታቸው ወጥተው አሁን ለሰው ታማኝ እና ሀቀኛ ሆነው ስላዩቸው አቶ ኖላዊ በጣም ደስ ብሏቸዋል።